የአማራ ክልል የገቢ አሰባሰብ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ ብልጫ ማሳየቱ ተገልጿል። የክልሉ ገቢዎች ቢሮ ምክትል ኃላፊ አቶ የኔሰው መኮንን እንደገለጹት በተያዘው በጀት ዓመት 71 ቢሊዮን ብር ለመሰብሰብ ታቅዶ ባለፉት 9 ወራት ከ42 ቢሊዮን ብር በላይ መሰብሰቡን አንስተዋል። በዚህ 9 ወራት አፈጻጸሙ ከ42.9 ቢሊዮን ወይም የቅዳችን 60% መሰብሰብ የተቻለበት ሁኔታ ነው ያለው። ይህ ከባለፈው ዓመት በተመሳሳይ ወቅት ከተሰበሰበው ጋር ሲነጻጸር በብር 12.7 ቢሊዮን ብልጫ አለው። ያ ማለት 42.2% እድገት አለው። ባለፉት ወራት ዝቅተኛ አፈጻጸም የታየበትን የከተማ አገልግሎት ገቢ አሰባሰብን ለማሻሻልም ትኩረት እንደሚሰጥ የክልሉ ከተማና መሰረተ ልማት ቢሮ ምክትል ኃላፊ አቶ ሱሌማን ሸቱ ተናግረዋል። እንግዲህ የከተማ አገልግሎት ገቢ እንደ መደበኛው ገቢ እውነት ለመናገር አፈጻጸሙ አልሄደልንም። የራሱ የሆኑ መሰረታዊ ምክንያቶች አሉት። አንዱ ከጸጥታ ጋር የተገናኘ ነው። ሁለተኛው ገቢም ስናቅድ የገቢ ፖቴንሻላቸውን መሰረት አድርገን አይደለም። ጥናት አጥንተን የከተሞች የአገልግሎት ገቢ ይሄ ነው የሚል ጥናት እስካሁን አልነበረም። በዚህ ዓመት ከገቢዎች ቢሮ ጋር ርዕሰ መስተዳድርም እገዛ እያደረገ ከአማራ ክልል ስራ አመራር ኢንስቲትዩት ጋር በመተባበር የከተማ አገልግሎት ፖቴንሻላችን ምን ያክል ነው የሚለውን እያስጠናን ነው። ሶስተኛው መሰረታዊ ችግር ገቢን አሟጦ የመሰብሰብ ችግር፣ ገቢ ሰብሳቢኛም ተቋሙ ላይ ችግር አለ ነጋዴውም ላይ ወይም ማህበረሰቡም ላይ ችግር አለ ማለት ነው። እነዚህ ተዳምደው የከተማ አገልግሎት ገቢ በምንፈልገው ልክ በዚህ ዓመት አልሄደልንም። ውጤታማ የገቢ አሰባሰብ ስርዓትን ለመገንባት ተቋማዊ ሪፎርምና ቴክኖሎጂ መራ አሰራሮችን ለመተግበር የታየው ጅምርም አበረታች መሆኑን ቢሮው ገልጿል። ለገቢ እድገት በወሳኝነት አራት ወሳኝ ጉዳዮች ላይ ትኩረት አድርገን በመስራታችን የመጣ ለውጥ ነው። አንደኛው በቢሮችን በቀጣይነት ተቋማዊ አቅሙን ለመገንባት የሚያደርገው ጥረት ሪፎርሙን ተግባራዊ ለማድረግ ይሄ እነዚህ የዲጂታላይዜሽን ስራዎቹ የኢፋይሊንግ ኢፔመንት ኢሪሲፕት የምንላቸውን ለተገልጋዩ በጣም ምቹ ሁኔታ የሚፈጥሩ እንግልትን የሚቀንሱ አሰራርን በጣም የሚያዘመኑ ና ብልሹ አሰራሮችን የሚያስቀሩ ናቸው። በዚህ ደረጃ ስራ የተሰራ ነው ያለው። ግብር ከፋዮች በገቢ ሰብሳቢ ተቋሙ ላይ የሚያነሷቸው የአገልግሎት አሰጣጥ ቅሬታዎችን ለመፍታትም ከ47ሺ በላይ የሚሆኑ ደንበኞችን ቅሬታዎች በመስማት መፍትሄ መስጠት ተችሏል ተብሏል። ተገልጋዮችን እርካታ ለማሳደግ ባለፉት ዘጠኝ ወራቶች በርካታ ስራዎችን ሰርተናል። ለምሳሌ ከዚህ ከግብር በዛብኝ ጋር በተያያዘ ተቋማችን ያው በርካታ ግብር ከፋዮች የሚስተናገዱበት እንደመሆኑ በአለፉት ዘጠኝ ወር ከ47227 ቅሬታ አለን ብለው ቅሬታ ያቀረቡ ናቸው። ከዚህ ውስጥ ቅሬታቸውን 9576 የሚሆኑትን ግብር ከፋዮች ፈጣን ምላሽ ለመስጠት ጥረት ተደርጓል። እንደዚሁም በተቋማችን የቅሬታ ምላሽ ያደረግኩት ደግሞ የይግባኝ ስርዓት አለ። ይህም 15583 ይግባኝ ጠይቀው ከዚህም ውስጥ ደግሞ 92%ቱ ምላሽ ተሰጥቷቸዋል። ህገ ወጥ ነጋዴዎችን በመከላከል በኩልም በተሰራው ስራ 675 ሚሊዮን ብር ማዳን መቻሉን የክልሉ ገቢዎች ቢሮ ገልጿል። ከህገ ወጥ ንግድና ህገ ወጥ ነጋዴዎች ጋር ለመከላከል የተደረገው በሚመለከት እንዳብነት በእኛ ተቋም ቅድም የግብር ከፋዩን በባህሪ በስጋት እንፈርጃለን። ከዚያም ተነስተን ክትትል እናደርጋለን የኦዲት ስርአታችንን እንቃኛለን በሚል እንደገለጽኩትኝ እንዲ ለአብነት ያክል በዚህ ዘጠኝ ወር አንድ ሺ ሀያ ሰባት ግብር ከፋዮችን አሰሳ አድርገን ከእነዚህ ውስጥ ሁለት ሺ ሶስት መቶ ሰላሳ አምስት ህገወጥ ደረሰኞች ተገኝተዋል። የዚህ የያዙት ብር ስድስት መቶ ሰባ አምስት ሚሊየን ነው።